ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነው ከጌታችን ከኢየሱስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ ቅዱሳን ኢትዮጵያውያንና ኤርትራውያን ወገኖቼ በሀገር ውስጥና በውጭ የምትኖሩ ወገኖች የጌታ የኢየሱስ ጸጋ ይብዛላችሁ፣ ሰላማችሁ ይብዛ። ባለፈው በጌታ ምሕረት በመሰረታዊ የክርስትና ትምህርታችን ላይ የውሃ ጥምቀት ትምህርትን ጀምረን የተወሰኑ ነጥቦችን ለመነካፈል ሞክረን ነበረ። እንደምታስታውሱት ባለፈው ካነሳነው ውስጥ የውሃ ጥምቀት ትምህርት በብሉይ ኪዳን እንዴት እንደነበረ ወይም በቀደመው ሕግ የኪዳን መሰጠት፣ የመቅደስ ስርዓት አባቶች የነበሯቸውና የመጀመሪያው ኪዳን አደራ ተቀባዮች የሆኑት አይሁድ የውሃን ጥምቀት እንዴት ይረዱት እንደነበረ ለመካፈል ሞክረን ነበረ። በሁለተኛ ደረጃ የተመለከትነው በውሃ ከመጠመቅ ጋር ተያይዞ የመጥምቁ ዮሐንስን ጥምቀት ነው። የመጥምቁ ዮሐንስ ጥምቀት እንግዲህ እንደተመለከትነው ነው፣ የመንግስተ ሰማያትን መገለጥ ተከትሎ አባጣው እና ጎርባጣው እንዲስተካከል የጠመመው ነገር እንዲቀና የሰዎች ልብ ለዛ ለመንግስቱ ንጉስ የተደላደለና የቀና እንዲሆን መንግስቱን እየሰበከ የንስሐ ጥምቀት ለኃጢአት ስርየት እያጠመቀ እንደተገለጠ ተጽፎልናል። ስለዚህ መጥምቁ ዮሐንስ ለንስሐ የኃጢአትን ስርየት እየሰበከ ሰዎችን እያጠመቀ እንደተገለጠ እናያለን። ሰዎችም ደግሞ ንስሐቸውን፣ ኃጢአታቸውን እየተናዘዙ ለንስሐ ጥምቀት በውሃ ሲጠመቁ እንደነበረ ተመልክተናል ወይም አስተውለናል። እንግዲህ ከመጥምቁ ዮሐንስ ጥምቀት ጋር በተገናኘ ጌታችን ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በውሃ እንደተጠመቀ እናውቃለን እናውቃለን እና ለምንድን ነው ኢየሱስ በውሃ የተጠመቀው የሚል ጥያቄ መነሳቱ ስለማይቀር የግድ እሱን መዳሰስ ይኖርብናል። እንግዲህ የጌታችን የኢየሱስ ክርስቶስ ጥምቀት የጌታችን የኢየሱስ ክርስቶስ ጥምቀት ዓላማው ምን እንደነበረ ከመነጋገራችን በፊት ኢየሱስ በውሃ የተጠመቀበት ምክንያቱን አስቀድመን ምክንያቱን እናስታውቅና ከዛ በኋላ ተመልሰን ዓላማዎቹን እናገራለን። እንግዲህ ጌታችን ኢየሱስ ክርስቶስ ምንም እንኳ ከኃጢአተኞች ጋር ተሰልፎ የሚናዘዘው ኃጢአት ባይኖረው የሚናዘዘው ኃጢአት ባይኖረው ኃጢአታቸውን ከሚናዘዙት ሕዝብ ጋር ግን አብሮ ተጠምቋል። ለምን? የመጀመሪያው የምናነሳው ነጥብ ኢየሱስ ክርስቶስ የዮሐንስን አገልግሎት ሙሉ ለሙሉ ትክክለኝነቱን አረጋግጧል። ምክንያቱ አንዱ ይሄ ነው። የዮሐንስ ጥምቀት ትክክል ስለመሆኑ ሙሉ ለሙሉ ኢየሱስ እውቅና ሰጥቶታል በዮሐንስ እጅ በመጠመቁ ምክንያት። ምክንያቱም ዮሐንስ ሲሰብክ የነበረው የእግዚአብሔር መንግስት ቀርባለች የሚል ነው። የመንግስቱ ንጉሥ ነው ክርስቶስ ኢየሱስ። የመንግስቱ ንጉሥ ነው ኢየሱስ ክርስቶስ። እርሱም ራሱ የእግዚአብሔርን መንግስት እየሰበከ ነው የተገለጠው። ስለዚህ የእግዚአብሔር መንግስት ቀርባለች በማለቱ ዮሐንስ ልክ ነው። የእግዚአብሔር መንግስት ቀርባለች ለሚለው ማስረጃ ራሱ ንጉሱ በስጋ መሆኗን ተገልጧል። ስለዚህ ለዛ አገልግሎት ሙሉ ለሙሉ እውቅና ሰጥቶታል። ጌታችን ኢየሱስ የሚናዘዘው ኃጢአት የለበትም። እንደምታውቁት ካለ ወንድ ዘር ከሴት ብቻ የተወለደ የሴቲቱ ዘር ነው ከኃጢአት ብቻ በቀር በነገር እንደኛ የተፈተነ ነው ተብሎለታል። ኃጢአት አያውቅም፣ ኃጢአት አላደረገም፣ ኃጢአት አልሰራም ተብሎ ተነግሮለታል። ስለዚህ ነውር የሌለበት እርሱ ነውረኞች በሆኑ ኃጢአት ባለባቸው እና የሚናዘዙት ኑዛዜ ባለባቸው መካከል ጻድቁ የእግዚአብሔር ልጅ ተገልጧል። ኢየሱስ የተጠመቀው ታዲያ ለምንድን ነው ተብሎ ቢጠየቅ የመጀመሪያው ነገር ራሱ ኢየሱስ የነገረን ጽድቅን ለመፈጸም ነው የተጠመቀው። የማቴዎስ ወንጌል ራፍ ሦስት ላይ ይህንን ማየት እንችላለን። የማቴዎስ ወንጌል ምዕራፍ ሦስት ከቁጥር አሥራ ሦስት ጀምሮ የእግዚአብሔርን ቃል እናንብበው። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በውሃ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው፣ የሚል ቃል እናያለን። ስለዚህ ኢየሱስ በዮሐንስ እጅ በዮርዳኖስ በውሃ የተጠመቀበት ምክንያት አንዱ ይሄ ነው፣ ትልቁ ጽድቅን ለመፈጸም ነው። ጽድቅ ማለት ትክክለኝነት ነው። ትክክለኛ የሆነውንና እግዚአብሔር የሚፈልገውን ነገር ለመፈጸም ኢየሱስ ተጠመቀ። ሁለተኛው ነጥብ የአገልግሎት ጅማሬ የሆነውና በይፋ አገልግሎትን ለመጀመር በዮሐንስ እጅ በዮርዳኖስ ባህር በውሃ መጠመቁን እናያለን። ከሰላሳ ዓመታት ሙሉ ኢየሱስ እንደ አንድ መደበኛ እስራኤላዊ መደበኛ የናዝሬት ሰው እንደ ማንኛውም ሰው በናዝሬት እንዳደገ እናውቃለን። አሳዳጊ አባቱ ዮሴፍ እንጨት ጠራቢ ስለሆነ ምናልባት በዚያ ስራ ላይ ተሰማርቶ ለሰላሳ ዓመታት በምድር ላይ አሳልፏል። የሚያዩት ሰዎች ሁሉ እንደ መደበኛ እስራኤላዊ ወይም እንደ ተራ ሰው ሊቆጥሩት ይችላሉ። ይሁን እንጂ ግን እሱ የእግዚአብሔር ልጅ ነው። ወደዚህ ዓለም የመጣው ለሰዎች ለኃጢአት ስርየት ቤዛ ለመሆን ነው። ስለዚህ ቤዛ ለመሆን የተገለጠው የእግዚአብሔር ልጅ ወደ ሶስት ዓመቱና ወደ ዋና ወደ መጣበት አገልግሎትና ተልእኮ ለመግባት በይፋ አገልግሎቱን ለመጀመር በዮርዳኖስ ወንዝ ተጠምቋል። በዚያም በይፋ በሚጠመቅበት ጊዜ ዝም ብሎ መደበኛ አይሁድ ሳይሆን እሱ ከሰማያት የመጣ ቅዱሱ የእግዚአብሔር ልጅ ስለመሆኑ አብ ሲመሰክርለት እናያለን። በደመና ምን አለው በእርሱ ደስ የሚለኝ ማቴዎስ ምዕራፍ 3 ብትመለከቱት እሱ ከውሃ ወጣና ሰማያት ተከፈቱ የእግዚአብሔርን መንፈስ እንደ ርግብ ሲወርድበት በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ስለዚህ የምወደው ልጄ ይህ ነው፣ ስለዚህ የሚወደድ ልጅ ስለመሆኑ፣ የእግዚአብሔር ልጅ ስለመሆኑ ማንነቱ በይፋ ምስክርነት የተቀበለበት ቀን ቢኖር ይሄ የተጠመቀበት ቀን ነው። ስለዚህ የመጀመሪያው ጽድቅን መፈጸም ሲሆን ሁለተኛው ደግሞ ለምንድነው የተጠመቀው የሚለውን የሚለውን ካነሳን የተጠመቀው ለምንድን ነው ማንነቱ እንዲታወቅ የይፋ በይፋ አገልግሎቱን ለመጀመር ስለሆነ በአደባባይ ከአባቱ ምስክርነት ለመቀበል ነው ኢየሱስ በውሃ የተጠመቀው ሶስተኛው ነጥብ የስላሴ የአካል ሶስትነት የተገለጠውና የተብራራው በተለይ በዚህ መንገድ ነው እንዴት ያለን እንደሆነ እግዚአብሔር ከጥንት ዘመን ጀምሮ ኤሎሂም በተባለ ማንነቱ በሶስትነት ይታወቃል። ኤሎሂም ማለት የብዛህነት ስም ነው ወይም ፕሩላር ነው እንደምታውቁት። እንግዲህ ኤሎሂም አንዱ ኤሎሄ ነው ወይም ኤል ነው። እግዚአብሔር ኤል ነው አምላክ ማለት ነው። ኤል ማለት ኤሎሂ ማለት አምላክ ነው፣ ግን ነጠላ ያልሆነ ወይም ብቸኛ ያልሆነ አንድ ማለት ነው። ኤሎሄ ስንል አንድ ማለታችን ነው። አንድ አምላክ ለምሳሌ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሏል። ኤሎሄ ኤሎሄ ማለት አንድ አምላክ ነው። አምላክ ኤሎሄም የሚለው የእግዚአብሔር ቃል ግን የብዝሃነት መጠሪያ ነው። እግዚአብሔር አንድ አምላክ ነው፣ ግን ነጠላና ብቸኛ ያልሆነ አንድ ነው። ስለዚህ ይሄ ሶስትነት ከብሉ ኪዳንም ዘመን ጀምሮ ከጥንት ከዓለም መፈጠር ጀምሮ እግዚአብሔር ራሱን በአንድነትና በሶስትነት የገለጠ አምላክ ነው ነው የሚኖረውም በዛ አንድነትና ሶስትነት ነው። በመለኮት አንድነት፣ በአካልና በስም ሶስትነት፣ በኩነታዊ ግብር ሶስትነት እግዚአብሔር ይኖራል። ይሁን እንጂ ግን ይሄ በብሉ ኪዳን ፍንትው ብሎ የተገለጠ አልነበረም። ይሄ የተገለጠው ኢየሱስ በምድር ላይ በሰላሳ ዓመቱ ዓመቱ በዮርዳኖስ ባህር በውሃ በሚጠመቅበት ጊዜ በዮሐንስ እጅ በውሃ በሚጠመቅበት ጊዜ የተገለጠ ነው። ምክንያቱም መንፈስ ቅዱስ በርግብ አምሳል በላው ላይ ሲመጣ፣ አብ በደመና ሆኖ የምወደው ልጅ ይህ ነው በእርሱ ደስ ይለኛል ብሎ ሲናገር፣ ወልድ ደግሞ በአካለ ስጋ በዮርዳኖስ ባህር ውስጥ ሆኖ ሲታይ ይሄ የአካል ሶስትነት የተገለጠበት ወይም የታየበት ነው እና ይሄ የእግዚአብሔር ሶስትነት ማረጋገጫ የተሰጠበት ቀን ነው ጥምቀት። ስለዚህ የውሃ ጥምቀትን ከነዚህ ሶስቱ አንጻር ለመመልከት እንችላለን ጽድቅን መፈጸም ማንነቱ በይፋ መመስከር። ከዛ ሁሉ ከተሰበሰበ ህዝብ ኢየሱስ ይለያል። ከተሰለፉት ኢየሱስ ይለያል። እሱ የእግዚአብሔር ልጅ ነው። የአማልክት ሁሉ አምላክ፣ የጌቶች ሁሉ ምንድን ነው ጌታ ነው። አንዱ ማንነቱን በተመለከተ ምስክርነት ነው። ሁለተኛው ነጥብ ምንድነው? ሶስተኛው ነጥብ ምንድነው ያለን እንደሆነ ሶስተኛው ነጥብ ደግሞ ያው የስላሴ የአካልና የስም ሶስትነት ማስረጃ ሆኖ ስለሚቀርብ ያንን እግዚአብሔር ለመግለጥ በራሱ እቅድ ያደረገው እንደሆነ እናውቃለን የተወደዳችሁ ቅዱሳን። ስለዚህ በውሃ መጠመቅ ከብሉይ ኪዳን ዘመን ጀምሮ እንዴት ባለው ሁኔታ የመጣ እንደሆነ ነው ለመካፈል የቻልነው። ከዚህ ቀጥሎ የምንመለከተው ደግሞ የክርስቲያኖች የውሃ ጥምቀት የሚለውን ነው። ጥምቀት ማለት የቃሉ ትርጉም ወይም ደግሞ ኦሪጂናሊ የመጣበት ቃል ምንድን ነው ከተባለ ባብቲዞ ከሚል የግሪክ ቃል ነው። ባብ እና ቲዞ ከሚል ባብቲዞ ማለት ማጥለቅ፣ መንከር፣ ማስመጥ የሚል ትርጉም አሉ። ባብቲዞ በምንልበት ጊዜ አንድን ነገር በውሃ ውስጥ አስገብቶ ማስመጥ፣ ሁለንተናውን በውሃ መንከር እና ማጥለቅ የሚለውን ቃል ይወክላል ባፕቲዞ ማለት ልብ በሉ ስለ ክርስቲያኖች የውሃ ጥምቀት ከመነጋገራችን በፊት ራሱ ጥምቀት ምንድን ነው የሚለውን ቃል እያየን ነው ባፕቲዞ ነው የሚባለው በግሪክ ይሄ ደግሞ ማለት አንድን ሰው ሁለንተናውን በውሃ መንከር ማጥለቅ እና መዝፈቅ እንደሆነ እናውቃለን በአዲስ ኪዳን ክርስቲያኖች የውሃን ጥምቀት እንድንጠመቅ የእግዚአብሔር ቃል ይነግረናል ይሄውም ከከበሩቱ ከጌታ ከኢየሱስ ትዕዛዛት መካከል አንዱ የውሃ ጥምቀት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ብንመለከት እንደዚህ ይለናል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ ያደርጓቸው ይላል። ስለዚህ ኢየሱስ ወደ ክብር ለማድረግ ደቂቃዎች ሲቀሩት በመጨረሻው ጊዜ ሊሰናበቱት ወደ እርሱ የመጡትን የራሱ የሆኑትን ደቀ መዛሙርቱ ሰብስቦ ወደ ዓለም ሁሉ ሄደው ለፍጥረት ወንጌልን በመስበክ ሰዎችን በአብ በወልድ በመንፈስ ቅዱስም እንዲያጠምቋቸውና የእርሱ ደቀ መዛሙርት እንዲያደርጓቸው መመሪያና ትእዛዝ ሰጥቶ ወደ ክብር አድርጓል። ስለዚህ የውሃ ጥምቀት የጌታችን የኢየሱስ ክርስቶስ ትእዛዝ ነው። በክርስቲያኖች ትምህርት ውስጥ እንግዲህ ይህንን ተመልክተናል። ኢየሱስ ለመጨረሻ ጊዜ ከማድረጉ በፊት ለደቀ መዛሙርቱ የሰጣቸው መመሪያ እንደሆነ እናውቃለን። ደቀ መዛሙርቱም ደግሞ ልክ መንፈስ ቅዱስ እንደወረደላቸው፣ ያ የተስማም መንፈስ እንደፈሰሰላቸው፣ በመንፈስ ቅዱስ ትጠመቃላቸው የሚለው የጌታ ተስፋ እንደተፈጸመላቸው ኢሚዲየትሊ የተቀላቀሉትን ሶስት ሺህ የሚያህሉ ነፍሳት ተጠመቁ። ማለታቸውን የሐዋርያት ሥራ ምዕራፍ ሁለት ቁጥር 38 ላይ እናነባለን። ንስሐም ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አሏቸው ያቸው በኢየሱስ ክርስቶስም ተጠመቁ የሚለው መመሪያም ልብ በሉ። ያ መመሪያ ምንድን ነው ከተባለ ኢየሱስ አጥምቁ ያላቸውን ትእዛዝ እየፈጸሙ ነው። ይህን የውሃ ጥምቀት ለመፈጸም መጀመሪያ የሚቀድመው የምንጠመቅበትን ምክንያት ማወቅ ነው። ክርስቲያኖች መጀመሪያ የሚያደርጉት የሚጠመቁበት ምክንያት ምንድን ነው? ዝም ብሎ ዝም ብሎ ሄዶ በውሃ መነከር፣ ዝም ብሎ ሄዶ በውሃ መታጠብ፣ ዝም ብሎ ሄዶ ሁለንተናን በውሃ ማስመጥ ሳይሆን የምጠመቅበት ምክንያት ምንድን ነው ብለው ክርስቲያኖች መጀመሪያ ይጠይቃሉ። እና የአዲስ ኪዳን የውሃ ጥምቀት ምሳሌያዊ ተግባር ነው። በዚህ ምሳሌያዊ ተግባር የጠለቀ የተሰወረ መንፈሳዊ ትርጉምን የሚያብራራ ተግባራዊ ምስክርነት ነው። የውሃ ጥምቀት ተግባራዊ ምስክርነት ነው። እንግዲህ እኛ ክርስቲያኖች እጅግ የጠለቀን መንፈሳዊ ነገር በሚታይ ሲምቦል ሲምቦላይዝ በማድረግ እንገልጣለን። ለምሳሌ በጌታ እራት ጊዜ የሚታየው ህብስት ከጌታ ስጋ ጋር ህብረት እንዳለው የሚታየው ወይን ከጌታ ደም ጋር ህብረት እንዳለ በማሰብ አእምሯችን ወደ ወደዛ ወደ ቀራኒዮ በመመልከት ያን ለእኛ የተከፈለውን ዋጋ በጌታ እራት መታሰቢያ እንደምናስበው እንዲሁ በውሃ ጥምቀትም ልክ እንደዚያ ነው የምናደርገው። በሚታየው ውሃ፣ በቀረበው ውሃ ሞትና ትንሣኤ እናስባለን ማለት ነው። ከኢየሱስ ጋር መሞት መነሳት የሚለውን እና በዝርዝር እመጣበታለን። ምንድን ነው የምናደርገው? የጠለቀት መንፈሳዊ ትርጉም ስንል አንደኛ ዓለምን በመካድ ኢየሱስን ለመከተል መወሰናችንን በአደባባይ እናውጃለን። በውሃ ጥምቀት ጊዜ አንድ፣ ልብ በሉ፣ ልብ በሉ፣ በምንም ተአምር በምንም ተአምር የውሃ ጥምቀት መዳንን አይቀድመው። መጀመሪያ በክርስቲያኖች ትምህርት ውስጥ መዳን ይቀድማል፣ ቀጥሎ መጠመቅ ይከተላል። የሚጠመቅ ሰው በምንድን ነው ሲምቦላይዝ የሚያደርገው በምንድን ነው ይህንን የሚገልጠው? ከተባለ አንደኛው ዓለምን ሙሉ ለሙሉ መካዱ በአደባባይ ኢየሱስን ለመከተል መወሰኑን ማረጋገጡን ነው የሚገልጠው፣ በአደባባይ ኢየሱስን ለመከተል መወሰኑ። ምክንያቱም የሚጠመቁ ክርስቲያኖች በሰዎች ፊት ይጠመቃል። ይሄ ድብቅ የሚባል ጥምቀት የለም። ተሽሎክልኮ የሚባል ጥምቀት የለም። እንደውም ምን ይላሉ እርግዝናና ጥምቀት አይሰወርም ይባላል። አንድ እህት ከጸነሰች መጸነሷን ልትሰውረው አትችልም። በትደብቀውም እስከ መቼ ይደበቃል? ልክ የውሃ ጥምቀት እንደዛ ነው። በአደባባይ ነው የሚፈጸም። ለምንድን ነው ከተባለ ይህም በዙሪያቸው ላሉት ሁሉ ሰዎች በይፋ ኢየሱስ ክርስቶስ የህይወቴ ጌታ፣ የነፍሴ መድኃኒ፣ እረኛዬና ጠባቂ ነው፣ ስለ ኃጢአቴ ሞቷል፣ እኔን ስለማጥረ ከሙታን ተነስቷል ብዬ አምኛለሁ ብለው በይፋ ለእርሱ መወገናቸውንና እርሱን መከተላቸውን ለማረጋገጥ የሚፈጽሙት ተግባራዊ የከበረ ስርዓት ነው የውሃ ጥምቀት። ኢየሱስ ማን መሆኑን፣ ምን እንዳደረገላቸው የገባቸው ሁሉ አዳኛቸውን ለመከተል በአደባባይ በውሃ በመጠመቅ እምነታቸውን ያረጋግጣሉ። ሁለተኛው ምንድን ነው? በይፋ የምንገልጠው የጠለቀ የተሰወረ መንፈሳዊ ትርጉሙ ምንድን ነው ካለን፣ ሁለተኛው ወደ አዲሱ ማህበረሰብ በይፋ መቀላቀላቸውን ያውጃሉ። ክርስቲያኖች በውሃ ጥምቀት ወደ አዲሱ ማህበረሰብ፣ አዲሱ ማህበረሰብ ማለት የክርስትናው ማህበረሰብ ነው። ልብ በሉ፣ በመጽሐፍ ቅዱስ ውስጥ ሶስት አይነት ማህበረሰቦች አሉ። አንደኛው አይሁድ ነው። ሁለተኛው ግሪክ የሚባለው አህዛቡ ዓለም ነው። ሶስተኛው ቤተ ክርስቲያን ናት። የአይሁድ የአብርሃም ህዝብ የቃል ኪዳን ቤተሰብ ናቸው። ግሪክ የሚባለው ዓለማዊ ነው ወይም አሕዛብ ነው። እግዚአብሔርን አያውቅም። መቅደስ፣ የመቅደስ ስርዓት፣ መጻሕፍት፣ አባቶች ምንም አልተሰጡትም። ሶስተኛው ግን በኢየሱስ ክርስቶስ የሚያምን አዲስ ማህበረሰብ ነው። እቺ ቤተ ክርስቲያን የሙሽራዋ የሙሽራው ሙሽሪት ናት። የኢየሱስ ክርስቶስን ክብር መገለጥ የምትጠብቅ ናት። ወደዚች ወደ አዲሱቱ ቤተሰብ ለመግባት ክርስቲያኖች ምን ያደርጋሉ? በውሃ ይጠመቃሉ። አንድ ክርስቲያን ባመነበት ቅጽበት ወደ ክርስቶስ አካል በመንፈስ ቅዱስ በመጠመቅ ነው የሚገባው። አንድ ክርስቲያን ባመነበት ቅጽበት ወደዛች ሕያዊት አካል በመንፈስ ቅዱስ በመጠመቅ ይገባል። ወደ አጥቢያ ቤተ ክርስቲያን ግን፣ አጥቢያ ቤተ ክርስቲያን ውስጥ የጌታ እራት ይቆረሳል፣ ወይም ገበታው ይቆረሳል፣ ወይም ደግሞ ስጋው ደግሞ ይደረጋል፣ ይቆረሳል። በቤተ ክርስቲያን ውስጥ እንደምናውቀው ያንን ለማድረግ እጁን ወደ ገበታ ለመዘርጋትና በዚያ ካሉ ወንድሞች ከወንድሞች ጋር አብሮ ያንን የከበረ ነገር ለመፈጸም በውሃ መጠመቅ ግዴታ። ሁለተኛው ነገር ደግሞ ወይ አስተማሪ ነው፣ ወንጌል ሰባኪ ነው፣ ወይ እረኛ ነው። አንዳች ጸጋ አለው። በዚያ ጸጋ ለመጠቀም ወይም ቤተ ክርስቲያንን ለመጥቀም ምክንያቱም ለአካሉ መታነጽ ጸጋ እንደሚሰጥ እናውቃለን። ያንን ለማድረግ ምን ማድረግ አለበት ከተባለ መጠመቅ አለበት። የእግዚአብሔር ልጅ ሆኖ በዓለም አቀፏ ቤተ ክርስቲያን ውስጥ በብልትነት የገባው የእግዚአብሔር ልጅ ለመሆን ባለስልጣን የሆነው አባ አባ ብሎ እንዲጨን እንዲጮህ የልጅነት መንፈስ የተሰጠው በዚያው በአንዱ በመንፈስ ቅዱስ የተጠመቀውና አንዱን መንፈስ የጠጣው ያ ወገን እንደገና በውሃ ጥምቀት ራሱን በአደባባይ ይገልጣል ለአጥቢያ ጉባኤ ወንድሞች ይህ ምንድን ነው ከተባለ፣ በልቡ ያመነውን እምነቱን በመከተል የጸደቀው ክርስቲያን በአንድ አጥቢያ ጉባኤ ውስጥ ደግሞ በጥምቀት በይፋ ያረጋግጣል ማለት ነው። በይፋ እምነቱን በአደባባይ ይመሰክራል። በአንድ እረኛ ስር ለመሆን በአንድ አጥቢያ ስር ለመሆን በተገለጠ ሁኔታ ክርስትናውን ያረጋግጣል። ይሁላችሁ፣ የክርስትናው ነገር አንደኛ ላላመኑት አምኛለሁ ከዚህ በኋላ የእናንተ ወገን አይደለሁም ይላል። ሁለተኛ ላመኑት ደግሞ እኔ ከአሁን በኋላ የእናንተ ወገን ነኝ፣ የአዲሱ ቤተሰብ አባል ነኝ ለማለት በውሃ ጥምቀት ራሱን ይገልጣል ወይም ያረጋግጣል። ይሄ በውሃ ጥምቀት የምንፈጽመው የተሰወረ ምስጢር የጠለቀ መንፈሳዊ ትርጉም አለው ያልነው በእነዚህ በሁለቱ ነው። ለጊዜው በሚቀጥለው ሳምንት ሌላውን ይዘን እንቀርባለን። የጌታ የኢየሱስ ጸጋ እና ሰላም ከእናንተ ጋር ይሁን። የተወደዳችሁ ክርስቲያኖች ወገኖቼ ይህንን ለሌሎች ሼር ማድረግ አትርሱ። የጌታ ጸጋ እና ሰላም ይብዛላችሁ። ማንኛውም ጥያቄና አስተያየት ካላችሁ መጻፍ ወይም መደወል ትችላላችሁ። የጌታ የኢየሱስ ጸጋ ይብዛላችሁ።